ተወዳጆች እንኳን ለቅዱስ ገብርኤል ወራዊ በዓል አደረሰን አደረሳችሁ እላለው። ተወዳጆች እንግዲህ ዛሬ የተወሰኑ ሀሳቦችን ይዤ መጥቻለሁ። ከማነሳቸው ሀሳቦች ቀደምቱ እና ዋናው ብዬ የማስበው ወንድማችን ብሩኬ ፍርድ ቤት በ30 ሺህ ብር ዋስትና ፈቶታል። ይሁንና ግን ይግባኝ ይጠይቁበት አይጠይቁበት ሳናረጋግጥ ብዙ ነገር ባንል ጥሩ ነው። ምናልባት ይግባኝ ካልጠየቁበት ዛሬ ወደ ቤቱ ከሚወዳቸው ቤተሰቦቹ ጋር ይቀላቀላሉ። እንግዲህ ላለፈው ጊዜ ቀዳጇ ስትሞካሽ ቀዳጇ ስትሸለም እንደዚህ እውነት የሚናገሩ ወንድሞቻችን ይንገላታሉ፣ ይታሰራሉ፣ አዳክመው ይፈቷቸዋል። እንግዲህ ወንድሜ ብሩኬ አሁንም እንኳን በሰላም ከቤተሰብ ጋር ተገናኘን ለማለት ያብቃን እላለው። ይግባኝ ካልጠየቁበት ዛሬ እንግዲህ ከቤተሰቡ ጋር ይቀላቀላል ብዬ ተስፋ አደርጋለሁ። ተወዳጆች እንግዲህ በዚህ እውነት ውስጥ ያ ያለው ነገር ትውልድ እንዲያየው ወሳኝነቱን ለትውልድ ስናበ ሳይከርመናል። እንግዲህ ደግሞ እሱ ሲፈታ ሌላዋ ተሳዳቢዋና ጨምዳጇ ቀዳጇ ተፊዋ ታስራለች ተብሏል እና ያለን እንግዲህ ምናልባት ብሩኬ ሲወጣ የሚሸለመው ኮንዶሚኒየም የለውም፣ የሚሸለመው ነገር የለውም። እችል ግን ስትወጣ ምን እንደሚሸለም እንደ ድሮ አነፍንፈን እውነታውን እውነት ብለን እናልፋለን። ተወዳጆች እንግዲህ ይህንን እንዲ ካስደመጥኳችሁ ዛሬ እንግዲህ የተወሰኑ ሀሳቦች አነሳለሁ የመጀመሪያው ነገር እንግዲህ የማነሳላችሁ ታጋይ ቀሲስ ታጋይ በግልጽ አማርኛ ያነሱት ሀሳብ አለ በእሱ ዙሪያ ላይ የማነሳው ሀሳብ አለ በአዲስ አበባ የአድባር ዛፉ ወይንም ዋርካው ተተክሏል በመረጃ እሱንም አነሳለው እልፍ እልፍ እያልን ደግሞ በቅዱስ ቤተክርስቲያን በገዳማውያን ዘንዳ እየተደረገ የገዳማውያንን ቅድስ ቤተ ክርስቲያንን ነገር የሚያጎድፉ አንዳንድ ግለሰቦች እየታዩ ነው። በዚህ ጉዳይ ላይ እንግዲህ የሚያነሷቸው ነገሮች ልክ እንዳይደሉ የማነሳበት ሀሳብ አለ። በአራተኛ ደረጃ ሀሰተኛ አጠማቂያን በቅድስ ቤተክርስቲያን ያሉ። ዛሬ ምሽት ላይ ግርማ ወደ ዲሲ ጉዞ ይጀምራል። እኛም ደግሞ እግር በእግር ነገሮችን እየተከተልን ለትውልድ እናሳያለን። በነገራችን ላይ ሰሞኑን በገንዘብ ስትወቀስ የነበረችው አጭበረበረች የተባለችው ሴት የግርማ ወዳጅና የግርማ ቲፎዞ እንደነበረ ስንቶቻችሁ ታውቁ ይሆናል። የዛሬ ዘጠኝ ዓመት ምናልባት ከታች ላስቀምጥላችሁ እችላለሁ። በእሱ አገልግሎት እንዲሆንኩ እንዲሆነልኝ ስትል የነበረ ሴት ነች። ዞሮ ዞሮ ዛሬ በስርቆት በማጭበርበር እንግዲህ ከሰዋታል። እንግዲህ ብዙ በዚህ ጉዳይ ላይ የተነሱ ሀሳቦች ስላሉ እንግዲህ ትውልድ ይዳኘው መልእክቴ ነው። ይሁንና እኔን የሚያሰኘኝ እነዚህ ሐሰተኛ አጥማቂያንን ማን ነው የሚቃወመው፣ ማን ነው የሚደግፈው? የመለየት ስራም ሰርቻለሁ። በዚህም ሀሳብ ዙሪያ የምመጣው አለ። አባይ ዮሐንስ የሚባሉትም ሰው በግልጽ አማርኛ ወደ ሌላ ስቴት ሄደው ደግሞ በክብር በእንግድነት ተጠርተዋል። እሱንም አነሳለሁ። ስለሆነም ተወዳጆች ትውልድ ንቃ መልእክቴ ነው። አያይጄ እንግዲህ እነዚህ ሐሰተኛ አጥማቂያንን የተቃወመ ደግሞ ኦፊሻል አንድ ግለሰብ አይቻለሁ። እሱንም ደግሞ አመሰግናለሁ ማለት ነው ተወዳጆች። እንግዲህ ወደ መጀመሪያው ሀሳብ ስንመጣ የመጀመሪያው ሀሳባችን በግልጽ እንደሚታየው ለማሳየት እሞክራለሁ። በእውነት ለመናገር በእውነት ለመናገር በአዲስ አበባ ሆራ ፊንፊኔ ጉዳይ 27 ምናምን ግድም ካርታ ላይ ያዘለ የተዋበ ቦታ ተዘጋጅቷል። እንግዲህ ከዚህ በፊት በግልጽ እንደተናገርኩት በኢትዮጵያ ቤተ መንግስት ውስጥ ሲታደስ የተለያዩ የብሔር ብሔረሰቦች የተቀመጡ ነገሮች ነበሩ። እና ለሱማሌው የተቀመጠ ነበር፣ ለአፋሩ የተቀመጠ ነበር፣ ለአማራው የተቀመጠ ነበር፣ ለትግራዩ የተቀመጠ ነበር፣ ለመሰሎች እንዲተቀምጡ ወደ ወደ ኦሮሚያ ስትመጡ ሁለት ነገር ተቀምጦ ነበረ። አንደኛው ነጭ ፈረስ ነው። ሁለተኛው ደግሞ ዋርካ ነበረ። እና ከሁለት አንዱ ለምን አትመርቅም የሚል ጥያቄ ጠይቄ ነበረ በጊዜው እውነት ለመናገር በነበሩት የሚኒስቴር ዴታ ከሚያስጎበኙን ወዳጅ በደንብ ግልጽ የዛን ቀን ጥያቄ ጠይቄያቸው፣ እንዲህ ያየና ያስተዋለ የደፍሩም የጠየቀን ሰው የለም ብለዋል። እና እኔ አንዱ ለሁሉም አንዳንድ ሰታችሁ እናንተ ለአንዱ ግመል ሰታችኋል፣ ለአንዱ የሆነ ነገር ሰታችኋል። እንደዚህና ለምንድን ነው ለእናንተ ሁለት ያደረጋችሁት እየጠየቅ የነበረ አሁን በአዲስ አበባ በግልጽ በግልጽ በግልጽ በግልጽ እንግዲህ የተተከለውን ዋርካ አላሳያችሁ ማለት ነው። እና በብዙ በጀት እንግዲህ ያ ነገር ተደርጓል፣ ታድሷል። እንግዲህ በሃያ አራት ክብረ በዓል ያከብራሉ። እንግዲህ ድሮ ባህል ተብሎ ነበር ሲነገር የነበረው አሁን ኦፊሻሊ እኛ ቀድመን ነግረናችኋል እምነት መሆኑን እና እምነት ደግሞ ከሆነ አጋንንታዊ ነው የሚል ጽኑ ሙግታለን በዚህ በሀሳብ ሌልና ምንም ነገር ሳትሉን እንወያይና እንሟገት ካላችሁ መሟገት እንችላለን ማለት ነው፣ ምንም ችግር ስለሌለብን። ከዛ በተረፈ ግን ከኦሮሞ ብሔር ጋር የምታጎዳኙት ሰዎች ታሳዝናላችሁ። አብዛኛው የኦሮሞ ሕዝብ ይሄን ጉዳይ አይደግፍም። በአጭር አማርኛ እነግራችሁ፣ አብዛኛው የኦሮሞ ሕዝብ ይሄን ጉዳይ አይደግፍም። የተታለለውም ባህል ነው ተብሎ ነው። ይሁንና የግን አምልኮ ነው እንግዲህ በአዲስ አበባ ከእስጢፋኖስ ጀርባ በተሰጣቸው ሆራ ፊንፊኔ ዛሬ የጸጥታው የአዲስ አበባ ጸጥታ ቢሮ ኃላፊ የሆነችው ወይዘሮ ነፃነት የካያለች ከአንድ የኮተቤ ከነበሩ ኮስቲክ ማርክ እኚ ግለሰብ ዋርካውን እንደተከሉ ራሳቸው በራሳቸው የተናገሩት ነገር አለ። እሱን ላሰማችሁና ልምጣ፣ ወደ እሱ ቀጥታ የአዲስ አበባ ከተማ እንግዲህ ወረፊንቲኔ በዓላት ማክበሪያ ቦታን እሳቸውም ከአመታት በፊት በቦታው ላይ የተከሉት ዋርካ አር በጣም መቶ በመቶ ተቀይሮ ነው የሚያገኙ። ነገር ተያይዞ ይሄ ወረፊንቲኔ ከአሁን በፊት ከሶስት አራት አመት በፊት የምታየው አይደለም። በዘንድሮ አመት በጣም በጣም በጣም መቶ በመቶ ተቀይሮ ነው የሚያገኙ። አዲስ አበባ ከተማ በልማት ቁጭት ውስጥ በመግባት በአሁኑ ወቅት በከፍተኛ ሁኔታ ተለውጣለች የሚሉት አባ ገዳ ሀዩ ዘውዱ መግራ፣ የወረ ፊንፊኔ ማክበሪያ ቦታም በዚሁ ልክ ለምቶ ዝግጁ መደረጉ እንዳስደሰታቸው ተናግረዋል። እሳቸውም ከዓመታት በፊት በቦታው ላይ የተከሉት ዋርካ አድጎ መገኘቱን ያወሳሉ። በዚህ ቦታ ላይ አንድ ትልቅ ማስታወሻ አለ። ከኔ ጀርባ ጋር የምታያት ወዳለስ ይችን ዋርካ ዋርካ የኦሮሞ ሕዝብ ጥላ ነው። እስሩ ሽምግልና ይካሄዳል መመረቂያ ቦታ ይሆናል። ሀገርን ታስታርቃለ፣ ወገንን ታስታርቃለ፣ ጎረቤትን ታስታርቃለ። እችን የተከላት ክብርት ሊዲያ ግርማ የአሁኑ አዲስ አበባ ከተማ ሰላምና ጸጥታ ኃላፊ፣ ከሳቸው ጋር ሆነን እኔ የካ ነበር፣ ከየካ መጣንና ክብርት ሊዲያ እስኪ እዚህ ተራራ ላይ እንትከላልኳቸው አብረው ወጣን። እቺ ወይሮን ይህን ዋርካውን ተክል ዛሬ ስናዩ ትልቅ ነገር ሆነ። የወደፊት ኒ ማክበሪያ ቦታ በርካታ እንግዲህ ተወዳጆች ዋርካው ተተክሎ ትልቅ ቦታ ደርሷል። ተራራ የሚሉት ቦታ ነው እንግዲህ እንዳያችሁት ነው። ዞሮ ዞሮ ምንድን ነው ጉዳዩ ካላችሁ እኔ እንግዲህ የዝዋይ ልጅ ነኝ ዝዋይ ለምሳሌ በኛም ዘመን በልጅነታችን የምናየው ነገር አለ የሚዳኙበት ቦታ አባቶቻችን ትዝ ካላችሁ ዝዋይ ሁለገብ አዳራሽ ጋር ዋርካ ነበረ ግን አዳራሹ ከተሰራ በኋላ እኮ ስብሰባው በጠቅላላ የሚደረገው ዋርካው ስር ሳይሆን አዳራሽ ነው እና እዛው ጋ አሁን የኦሮሚያ ባህል ትልቅ አዳራሽ አሰርቶ እዚህ ዋርካ ብላችሁ ሌላ ነገር ማድረጉ ይጠቅማል ወይ ይህ አምልኮ ነው ብለን የምንፀየፈው ለዛ ነው እና ህዝቡ አታደናግሩት። የኦሮሞ ህዝብ አሁን ለምሳሌ በዛ ዘመን የነበረው ለምሳሌ ስለ እስራኤል ባህል ልንገራቸው። እስራኤል ለምሳሌ መጽሐፍ ቅዱሳቸውን ስታጠኑ የመምሬ አድባር የሚላለ ከበለ ዛፍ ስር በታች ዲቦራ በዛፍ ስር ትፈርድ ነበር ብሎ ይናገር ነበር መጽሐፍ ቅዱስ። ለምን አዳራሽ ስላልነበረ። አሁን ግን በኦሮሚያ የተለያዩ ቦታ ላይ አዳራሾች አሉ፣ ትልልቅ ሜጋ አዳራሾች ተተክለዋል። ስለዚህ ይህ አምልኮ ነው። ምናልባት ይሄ ይሁን አዲስ አበባ ላይ ቅቤ የሚለቀ ለቀው የተለያየ ነገር የሚደረገው ይሄ ይሁን። ምክንያቱም አባቶች ብዙዎቻችሁ ድምጻችሁ ተለጉሟል እና እንደው እንድታዩት ነው። እነ ልድያ የተከሉልን ከእኚህ ሰው ጋር እኚህ ሰው እንግዲህ ኮተቤ አካባቢ እና የምናነሳው ነገር አለ። ኮተቤ አካባቢ የነበረውን የጥንቆላ አሰራር ሁላችሁም ታውቋላችሁ። እና ስለዚህ እኚህ ሰው ይኸው ተክለናል፣ አድጓል ወይራም ብሎ ተናግረዋል። ግን ዋርካው የኦሮሞ ህዝብ እንደዚህ ጥሩ ነው። ያንን እኮ ለማስታወስ ከሆነ ነው ሞቲፉ። ግን ሌላ ነው። በነገራችን ሰዎች ሁላችሁ እንዳትሸወዱ፣ እኛ ለምሳሌ ደብረ ዘይት በሄድን ጊዜ በደብረ ዘይት ያሉ ሰባት ወንዞች ወይም ሀይቆች የተለያዩ ነገሮች ለብዙ ነገር ውለዋል። ሪዞልታውን ተሰርቶባቸው ብዙ ነገር ያደርጋሉ። የጠንቆላ ስራ የሚካሄድባቸዋሉ ግብር የሚገበሩ የሚደረጉ የተለያዩ ነገሮች አሉ። ምናልባት በአዲስ አበባ ይሄንን ለማስለመድ በመሀል ሴንተር ቦታ ላይ ይሄ ታቅዶ ይሆን ዘመን ዘመንን አምጥቶ፣ ምክንያቱም ማየታቸው ከሆነ አፈር ተከምሮ በስራ ነው የተሰራው። ምክንያቱም ነገ በደለደለ ቁጥር ምክንያቱም ጠልቆ ላይገባ ይችላል። ይህ ዋርካ ላይለምድ ይችላል፣ አዲስ አበባ ላይለምድ ይችላል እያስባለሁ። ግን እውነታውን በቅድነት በንጹህ ሊና ተረዱኝ ብዬ እናገራለሁ። ስለዚህ አባታችን እንግዲህ በግልጽ እንደተናገሩት ዋርካ ያድጓል፣ እንግዲህ ተመልከቱልኝ ብለዋል። እኔ ዋርካ ብቻ ነው ብዬ ግን እንደ አንድ ኢትዮጵያዊ ደግሞም ኩሩ ኦርቶዶክሳዊ አላምንም። መልሴ ግልጽ ነው እላለሁ። ተወዳጆች እንግዲህ በሌላ የምናነሳው እንግዲህ ታጋይ ነው እንግዲህ ቀሲስ ታጋይ ዛሬ በቤተ ክርስቲያን በጣም ማፍረው በቤተ ክርስቲያን ላይ ተቀምጦ ነው ይሄን ንግግር የሚናገረው። ባይደዌ ታጋይ እና መግለጫ አላወጣም ማንም ሶሻል ሚዲያ ላይ ያለ በያዘ ይልክ ነገራቸው የአለቃውን የአብይን ካራክተር ነው እያሳየን ያለ ነው። መግለጫ አላወጣም እና ምናምን ብሎ ይናገራል። እስኪ እንስማውና ከዛ በኋላ ሪያክት እናደርግበታለን። ከዛ መጀመሪያ ግን እንስመው ሃይማኖትን ከሃይማኖት ለማጋጨት ሀገር ሰላም እንዳይሆን ሀገር እንዳይረጋጋ የሚሰሩ ሀያ አራት ሰዓት የሚደክሙ ኢትዮጵያ ለምን ተሳካላት ህዳሴ ግድብ ለምን አቆመች ከድህነት ችግር ለምን ወጣት የሚሉ ሀያ አራት ሰዓት ይደክማሉ። አልሳካ ሲላቸው በሃይማኖት ሊያበጣብጡ ይፈልጋሉ። አይደለም ይሳካላቸው

እንግዲህ ሰውየው ያው የብልጽግና ተከፋይ ስለሆነ እኛ የውሸት መግለጫም አትስጥ የእውነት መግለጫ ስጥ ነው እያልን ያለ ነው። ከዛ በተረፈ ግን ነባራዊው ነገር ኢትዮጵያ ተሳካላት ወይ? አንድ ሃይማኖት መሪ በአሁን ሰዓት ማዕከላዊ የሆነ ጭንቅላት ያለው ኢትዮጵያዊ፣ ኢትዮጵያ በአሁን ሰዓት ተሳክቶላታል ወይ ወይስ ተዋርዳለች? ይህንም በጣም መለየት አለበት። በነገራችን ላይ እና አዲስ አበባ የሆነ ኮብልስቶ ስለተነጠፈ መብራት መብራት ስለሆነ ምናምን ምናምን፣ ህዝቡ በምን ሁኔታ ነው ያለው? ሰሞኑን አላያችሁም በአማራ ክልል ላይ በረሃብ እንዴት ህዝቡ እየተሰቃየ እንዳለ። አሁን ምናልባት ያቺን ልጅንም ሊያስቆማት እንደሚችሉ ተስፋ እናደርጋለን። እስከዛ ድረስ ነው የምናስበው ግን አሁን ታጋይ መድረክ ላይ የቤተ ክርስቲያን ቦታ ላይ ቆሞ በእውነት ለመናገር ህዳሴ ለምን ተገደበ፣ ምናምን ይሄ ነው እንደኛ ጥያቄ። እኛ ጥያቄ ኮ ሰላም ነው የእኛ ጥያቄ። ለምን ተለጥሎ ኦርቶዶክሳዊ በዚህ ሁኔታ ይገፋል? ነው እያልን ያለ ነው። ከዛ በተረፈ እዛ ጋር የምንጠይቅ አባት ስለ ሾማ አይደለም። እዛ ጋር ቤተ ክርስቲያን ወክላ ስለተቀመጥክ ነው። ለቤተ ክርስቲያን ድምፅ ካልሆንክ ምን ትሰራለ? ምን ትሰራለህ? እና እኔ በእውነት በእውነት ለመናገር ለአንተ ዛሬ እንደው ኢትዮጵያ ተለውጣለች፣ ኢትዮጵያ እንዲሆናለች፣ ኢትዮጵያ እንዲህ እና መግለጫ አልሰጥም እንደምትለው ልክ እንደ አብይ በእብሪት ለምታወራው አጭር ነገር ልንገረህ የደላው ሀገር እንዲህ እምትል ይመስለኛል። አንተ ነገ እንዲህ እምትል ይመስለኛል እኛ እዚህ ላይ ደርሰናል ብለህ የምታወራ ይመስለኛል። ምናልባት ያዘጋጀውልህን አንድ ቪዲዮ ለአንተ ላሳየህና ከዛ በኋላ ወደሚቀጥለው ብዙ ስለ አንተ መናገርም ስለማልፈልግ ማለት ነው። ምክንያቱም በየቤተክርስቲያን መርሃ ግብር እየመጣ ይልቁኑ ሲያምር ዘራፍ ቤተ ክርስቲያኑ እናትንኩ ትላለህ፣ ቋ ሲያደርጉ ደግሞ መጥተህ ደግሞ ፖለቲካ እንትን እንትን ትላለህ እና ልክ እንደ ፕሮቴስታንቱ እንዲበሉ እያልኩ ሁሉ ከሰው ኮንፌስ እንዲያደርግ ታደርጋለህ ማለት ነው። ይሄ በነገራችሁ ላይ ኦርቶዶክሳዊ ጠባይም አይደለም። ባይደዊ እና ተውጣችኋል የምንላችሁ እኮ ለዛ እኮ ነው። እኛ ተላቀን መጣን፣ እናንተ ደግሞ ተዋጣችሁ እና ታገይ እነዚህ ሰዎችን ጋብዣ ያለው ሲሰገስ እነዚህ ሰዎችን ልጋብዘህ

ይህን ቪዲዮ የጋብዝኳችሁ የሚጋብዛችሁ ታጋይ እና ዳንኤል ክብረት ይመስለኛል እና እዛ የብልጽግና ቢሮ ሰዎች ይመስለኛል እና እና እነሱ ይመስሉኛል፣ እንግዲህ በእንደው በግልጽ እንድታዩ እነሱ ይመስሉኛል። እነዚህ ሰዎች እነሱ ይመስሉኛል። ቤተክርስቲያን በዚህ ሁኔታ ላይ ሆና አገር ተለውጣለች ምናምን። እናንተ እርግጥ ነው በቲማቲም እና በእንቁላል ጾሙንም ረስታችሁት ገበጣ እየተጫወታችሁ ነው፣ እና እንዲህ የምትተዋወሩ ነው የሚመስለኝ በነገራችን ላይ እንደዚህ የምታወሩ ነው የሚመስለኝ ማለት ነው። እና ይህንን ለታጋይ በየቤተ ክርስቲያን የድክ ህዝቡን ልታጃጀል የምትሞክረው ሙከራ እንደዚህ አይነት ድራማ እንደዚህ አይነት ድራማ ከመጫወት እና እንት ጉዳዩ ወደ ቁም ነገሩ አምጣው። ገበጣ በእንቁላል አደለም፣ ገበጣ በቲማቲም አደለም፣ ገበጣ በቆርኪና በጠጠር ነው እና ወደ ቁም ነገሩ ና፣ ወደ ቁም ነገሩ ወደ እውነቱ ና ብላችሁ እቺን ቪዲዮ ለታጋይ ስጡልኝ፣ ለዛ ለዳንኤል ጭምር አሳያዱን። ምክንያቱም እስከ መቼ ነው በህዝቡ የሚቀለደው? እስከ መቼ ነው በቤተክርስቲያን ላይ የምትቀልዱት ማለት ነው? እናንተ እንጀራ እዛ ቁማራችሁን ምናምን የሆነ ነገር ስለተሳካላችሁ የሆነ ፍራንክ ስላገኛችሁ የሆነ የሚበላ ስላገኛችሁ፣ ከዛ በተረፈ ግን የታጋይ መቼ ነው ጊዜው የሚያበቃው? በሃይማኖት ተቋማት ውስጥ ልንገራችሁ፣ መቼ ነው የታጋይ ጊዜ የሚያበቀው? እሱንም ጥያቄ ውስጥ ክተቱልን። ለማንኛውም ለዳንኤል ክብረትና ለታጋይ ይሄንን እንግዲህ ጋብዣለሁ። ማን ያሸንፍ ይሆን? ዳንኤል ያሸነፈው ታጋይ ነው ያሸነፈው እናንተ ምን በወጣችሁ ከምግብ አልፋችሁ ገበጣ እየተጫወታችሁበት ነው። ገበጣ የተጫወታችሁበት ነው። ያው ይመስለኛል፣ ዳንኤል ያሸነፈ ይመስለኛል። ዳኒኤል አሸናፊ መሰለኛ። ዳ ለማንኛውም፣ እንዲህ የምታወሩ ነው የሚመስለኝ እንደዚህ ትመስሉኝ ያላችሁ እኔ ማለት ነው፣ በህዝብ የምትቀልዱ እንደዚህ ትመስሉኝ ያላችሁ። ለማንኛውም ትውልድ ንቃ መልእክቴ ነው። እውነትን እውነት ደግሞ ማለት ኃጢአት አይደለም። እውነት ለመናገር እነ ዳንኤል ክብረት እነ ታጋይ እቺ ቅድስት ቤተክርስቲያን እኮ አንድ ቀን አንድ ቀን አንድ ቀን ጨርቃችሁን፣ የለወጠችላችሁ ማንነታችሁን የቀየረችላችሁ አንድ ቀን በእውነት አንድ ቀን እች ቤተክርስቲያን ትጠይቃችኋለች ትጠይቃችኋለች። በሰማይ ብቻ ሳይሆን በምድር የምትጠይቁበት ነገር አለ ብዬ በጽኑ አሳስባለሁ። እንግዲህ በስተ መጨረሻ የማነሳላችሁ እቺ ቅድስት ቤተክርስቲያን ላይ እንግዲህ ሐሰተኛ አጥማቂያኖች አሉ። ሐሰተኛ ጥማቂያንን አሁን እኔ አንድ ጉሩፕ አለኝ እና ሐሰተኛ ጥማቂያንን እሱ የምትቃወሙ ብዬ አንዳንድ ነገር እጽፋለሁ እና ባይገርማቸው አብዛኞቹ ይፈሯቸዋል። ለመመሰላችሁ ፎሎወርሶቻቸው የአብዛኞቻቸው ሐሰተኛ ጥማቂ ስለሆነ ማለት ነው። በዚህ አጋጣሚ እንግዲህ ወንድማችን መኩሪያ ጉግሳን ከልብ እናመሰግናለን። ምክንያቱም በግልጽ በቻናሉ ላይ የነዚህ ሐሰተኛ አጥማቂ እንግዲህ ዛሬ ምሽት ግድምቾ ወደ ዲሲ ይሄዳል። እንግዲህ እኛ ለአባቶቻችንም ተናግረናል በዚህ ጉዳይ ላይ እዛም ያሉ ጠንካራ ነገር አዘጋጅተንላቸዋል። በነገራችን ላይ ጠንካራ ነገር ከዛሬ ምሽት ጀምሮ ዛሬ ምሽት እግዚአብሔር ፈቅድና ብንኖር ከምሽቱ አራት ሰዓት ላይ ላይቭ እንጀምራለን። ላይቭ እንጀምራለን እና በጣም እንቀጥላለን። እግርሚቾ እንግዲህ ነገ አሜሪካ ይደርሳል። እንግዲህ የተዘጋጀው ቦታ ላይ እንድታነቡ ካሽ ኦንሊ ነው የሚለው ይኸው፣ ካሽ ኦንሊ ነው የሚለው የምትበሉት የምትጠጡት በካሽ ነው፣ በኦንሊ ካሽ እና ቤተክርስቲያን አይደለም፣ ቤተክርስቲያን አይደለም የጋበዘቻቸው እነዚህ ሰዎችን ማለት ነው። ስለዚህ በዚህ አጋጣሚ መኩሪያ ጉክሳን ከልብ እናመሰግናለን። የመጀመሪያ ከኛ ጋር በዚህ በአሁኑ ጊዜ ማለት ነው። ድሮማ በጣም ታግለዋል።

መምር ነዋይ እንደ ብዙዎቹ ታግለዋል። ከዚህ በፊት እነ መምህር ዘመዴ ብዙዎቹ ታግለዋል። ሁሉም እየታገሉ ነው፣ አሁንም ማለት ነው። ግን አሁን በአሁኑ ጉዞ ላይ ግን የማንቃለድበት ዛሬ፣ ለዛውም፣ ትላንትና ሌሊቱን ሙሉ ስንነጋገር ነበር። በነገራችን ላይ ጠንካራ ነገር ተደርጓል እና ግርሚቾ ሊያጭበረብር ወደዛ እየሄደ ነው እና ይሄ ሰውዬን ንቁበት እኮ የምንላችሁ አጋንንት ነው የሚያዋርሳችሁ፣ ሌላ ነገር ስላይደለ፣ የቤተክርስቲያን ትምህርት አይደለም። ጳጳሳቶቹ ደገፉት ካላችሁ እነዚህ ይህን ሰው ገንዘብ ጥቅም አግኝተው ነው ሌላ ምንም ነገር አግኝተው አይደለም። እና በጣም በጣም በጣም እናመሰግናለን። ሌላው እንግዲህ የሆምለሱ ሆምለሱም ጋር ዛሬ ምሽት እንሰራለን። ሆምለሱ ጥቅምት 30 እስከ ጥቅምት 17 ለ17 ቀን ማ ነው ጆኒን ጆኒ ራጋን ጋብዘውታል። ይህም ሰውይም እንግዲህ በሱም ጉዳይ እየሰራ ያለ ነው። እንግዲህ ይህ ሆምለሱ ራሱ ዛሬ ምሽት ላይ የምናነሳው ታሪክ ይወካል እንደነዚህ አይነት አባቶች ቤተክርስቲያን አይወክሉም። በነገራችን ላይ በደፍረን ነው የምናገረው። ይወክላሉ የምትለኝ ግለሰብ ካለ አንተ የሆነ አጉር ሰው ነው። ከዛ በተረፈ እንቀጥላለን እና ሆምለሱም እንግዲህ፣ እንደምታዩት አሁን በልመና የመስቀል ክብረ በዓል እኔ ጋር ካልተደረገ ብሎ እሱ ጋር ከተደረገ በኋላ ልጆቼ ከመስከረም 30 እስከ ጥቅምት 17 ለ2 ሳምንት ትልቅ ጉባኤ አዘጋጅታ ጆኒ አላለም። በነገራችን ላይ አባታችን አባይ ዮሐንስ አላለም። በነገራችን ላይ ትልቅ ጉባኤ አዘጋጅ እናያለን እናያለን ዛሬ ምሽት እንግዲህ ጀምረን የእናንተን ገበናና የእናንተን ድርግነት ውልዱ እናሳስባለን። ለምን እናንተ ቤተ ክርስቲያንን ስለማትወክሉ። በዚህ አጋጣሚ እንግዲህ እነዚህ በዚህ አይነት ሁኔታ ቤተ ክርስቲያንን ያሰድባሉ፣ ያጭበረብራሉ። አንዳንድ የከበሩ ገዳማቶቻችንን ደግሞ አንዳንዱ ቃሪያ፣ የቃሪያ የቅቤ የማር እንዲህ ያለ ቤተ ክርስቲያንን ሊያራክስ የሚፈልጋለ፣ ይህን ደግሞ ማስታወቂያ የሚሰሩ ሰዎች ወደፊት እንመጣበታለን። በነገራችን ላይ ለማስታወቂያ ብቻ መቶ ሺ ብር እየተቀበሉ የገንዘብ ስብሰባ የሚያደርጉ ሰዎችም እንዳሉ ሰምተናል። በመረጃና በማስረጃ ነው የምናወራው። በጣም ነውር የሆኑ ነገሮች እየተደረጉ ነው። እነዚህ መቃወም አንድ የቤተክርስቲያን ልጅነት ግዴታ ነው። ስለዚህ አባ ዮሐንስ በሉ አባ ግርማ በሉ እነዚህን እኔ እንደ ጠንቋይ ነው የማያቸው። ይሄ እኔ አቋም ነው። ጠንቋይ አይደሉም የቤተክርስቲያን ሰዎች ናቸው የምትሉኝ ካላችሁ በመረጃና በማስረጃ መነጋገር እንችላለን። እና በዚህ አጋጣሚ ሆምለሱ ሆምለሱን በሳክራሜንቶ እንግዲህ እኔ ቤት መጥተው በፍጹም በፍጹም ከዚህ በኋላ አልጋብዛቸውም ያሉ አሁን እንግዲህ ጃምስ ቀን ደቀድሻለሁ እዛ ብለው ያ ይኖራሉ ሌላ ሌላ ነገር በዚህ አጋጣሚ እንግዲህ ዳላሶች አሁን ጥሩ ነው። በቅርብ ቀንም ብፁነታቸው ውሳኔውን እንደማይቀለብሱ ተናግረዋል። አሁን ግን በዳላስ ይሄን ነገር እያደረጉ ነው እና ቤተክርስቲያን ማውገዝ አለባት የዋደስን ማለት ነው። አሁን ከሳቸው የምንጠብቀው ውግዝ ጭምር መኖር አለበት። በዳላስ ያላችሁ እኛን አይወክሉም ብላችሁ ለህዝባችሁ የጥንቃቄ መልእክት ብቻ ሳይሆን አባታቸው ውግዝ ማድረግ አለባቸው። በሳቸው ሀገረ ስብከት ይሄ ነገር እየተደረገ እንዲሁ ደግሞ አሁን ሰክራሜንቶ የሚባለው ቦታ ላይ ያለውን እንቅስቃሴ በተመለከተ ከሚመለከታቸው አባቶች ጋር እየተነጋገርን ነው። ግርሚቾ ደግሞ የሚሄድበት ዲሲ እንደዚሁ ደግሞ ከአባቶች ጋር እየተነጋገር ነው። አምናም መጥቶ ነበረ። እኛ ለህዝቡ ተናግረናል። ግን አሁንም ደግሞ እኛ ድምፅ ስለምንሆን ይልቁኑ ደግሞ ጠንካራ ቡድን ስላለ ትውልዱን የሚያነቃ በዚህ ጠንካራ ስራ እንሰራለን። ቤተክርስቲያንን ቢወክሉና ለቤተክርስቲያን ክብሯ ቢሆኑ እኛ እንቃወምም። አልፎ ተርፎ እኮ በነገራችን ላይ በቲክቶክ ላይ በኦርቶዶክሳዊ ትዳር ፈላጊዎች ብላ ደግሞ አንድ ዕብድ ደግሞ መታለች እንግዲህ እህተ ኤልዛቤልን ጀማኔት ሰለሞንን ስናልፍ ደግሞ አንድ እብድ ደግሞ ኤልሳቤጥ የምትባል ደግሞ መታላችኋለች እና አጋባለሁ ምናምን ትላለች። ትናንትና እነዚህ የኢትዮጵያ ዓለም ብርሃን የሚባል ተከታይ ነበረች። እዛ ቦታ ላይ አንዳንድ ካህናቶች ሄዳችሁ እንትን ታደርጋላችሁ። አሁን ሰሞኑን ደግሞ ጋብቻ ላጋባ ነው ኦርቶዶክሳዊ ጋብቻ ብላ ምናምን። እንደነዚህ አይነት ሰዎች በነገራችን ላይ መቅደሱን አያቋትም፣ ቤተክርስቲያንን አያቋትም። ዝም ብለው ሰው እንደተከተሉ ነው። አልፎ ተረፎ አሁንም በጣም የኔ ስጋት ሶሻል ሚዲያ ላይ ያሉ ልጆች ራሱ ለኔ ስጋቴ ናቸው። በነገራችን ላይ ወዳቸዋለሁ፣ አከብራቸዋለሁ ግን ስጋቴ ናቸው። የራሳቸውን ቡድን አዋቅረው ነገ ቤተክርስቲያንን ሌላ ጓ ሲደረጉ ልክ አይደላቸውም ሲባሉ ህዝቡን የተከተላቸውን ህዝብ ይዘው ወደ ሌላው ነገር እንዳይሸበለሉ አደራምልበት ጽኑ ሀሳብ አለኝ እና ትውልድ ንቃ መልእክቴ ነው። አንተ በእውነት ለመናገር ቤተክርስቲያን ያስቀምጠችውልን አባቶችና መምህራኖች ተከተል። ከዛ በተረፈ ግለሰብ ተኮር አደለችም ቤተክርስቲያን እሁድ ወደ ቅዳሴ ስንሄድ ማን ነው የሚቀድሰው? ማነው የሚያቆርበን ማን ነው ብለን እንደማን ጠይቅ ሁሉ መምህራኖቻችን የእግዚአብሔርን የቤተ ክርስቲያን ትምህርት የእግዚአብሔርን ቃል እውነት ሲያስተምሩን እንደ ቤተ ክርስቲያን ከሆኑ እንቀበላቸዋለን። ዛሬ ዛሬ ግን በእውነት ለመናገር ብዙ ጽዩፍ ነገሮች በውስጥ እየሰማው ነው እና በውስጥ መምከር ያለብኝን እየመከርኩ ነው። ፕሮቴስታንታዊ ንቅናቄና እንቅስቃሴን ለማሰራፋት የሚታዩም ነገሮች አሉ፣ በነገራችን ላይ እና የግዴታ ፕሮቴስታንት ላይ ያደርጉን ማለት ነው እና ሌላትን ጠባይ ማለት ነው እሺ፣ ስንዱ እመቤት ቤተክርስቲያን ሁለት ሺህ ዓመት በሰላም ኖራ፣ አሁን በእኛ ዘመን ለምሳሌ በእኔ ዘመን ይህን አደረግኩ ለማለት የሚንቀሳቀሱ ልጆች አሉ። እኔ አፍራለሁ፣ በነገራችን ላይ እና አደብ ግዙ ብዬ በውስጥ መልእክት አስቀምጫለሁ ካልሆነ ግን እያንዳንዶቻችሁ የነዚህ ሐሰተኛ ጠንቋዮች ተከታይ ስለሆናችሁ እናንተን በግልጽ ስማችሁን እየጠራሁ ሁሉ ለማጋለጥ እገደዳለሁ ማለት ነው። ምክንያቱም ሐሰተኛ አጥማቂያንን የማይቃወም የኦርቶዶክስ መምህር እኔ በአጭር አማርኛ እሱም አጭመርባሪ ነው፣ ፎሎ እንዳያጣ ነው የሚያደርገው። ጽኑ ሙግት አለኝ። ተወዳጆች እንግዲህ ዛሬ ምሽት አራት ሰዓት ላይ በዚህና መሰል ነገሮች ላይ በጣም ጠንካራ ውይይት እናደርጋለን ከዳላስ ጀምረን እስከ ዲሲ ደግሞ አልፎ ተርፎ

በሜሪላንድ በተለያዩ በዲሲ ባሉ ቦታዎች ላይ የእነዚህ ሰዎች እንቅስቃሴ እናነሳለን። ሳክራሜንቶ ያለውን የሐሰተኛ አጥማቅ ያለንዙ ጉዳይም አጠንክረን ምሽት እንሰራበታለን። ከአባቶች መልስ ካገኘን መልሶቻችን ይዘን እንቀርባለን። ማታ አራት ሰዓት በኢትዮጵያ አቆጣጠር እገባለሁ። ሁላችሁም ላልሰማ አሰሙልን። ይህንና መሰል ነገሮችን ጠንከር ጠንከር አድርገን እንቀጥላለን። ብሩኬ በሰላም ከገባ ምናልባት ላይቭ ልናመጣው እንችላለን። ከልብ ነው ወዳችሁ፣ ከልብ ነው ማከብራችሁ። ማንም ከቅድስ ቤተክርስቲያን አይበልጥ። አንተ ትላንትና ተነስተ ለፍራንክ ስትል የቅድስት ቤተክርስቲያን ስርዓትና ትምህርት ስታንጋድድ የሚታገስ ልብ የለንም። በውስጥ እንደመከርናችሁ፣ በውስጥ እንደተናገርናችሁ በአደባባይ ከነግብራችሁ ለመግለጥ እንገደዳለን። ሐሰተኛ አጥማቂያንም በእንዲህ ሁኔታ እንቃወማለን። ለእነ ታጋይ አድርሱልን፣ እንቁላልና ቲማቲሙን አጫውቱልን። ጾም የረሳ ካህን እንዲነውና ይህንን ትውልድ እንዲነቃ ያደራ መልዕክቴ ነው። በዚህ አጋጣሚ እንግዲህ ዋርካው ላይ ሄዳችሁ ኮትኩቱ፣ ውሃ አጠጡ፣ ቶሎ እንዲበቅልላችሁ ይህ ምክር ይሁንና ግን በምን ሁኔታ እንዳለ ጉዳዮቹ እንዴት እንደሚታዩ ትውልድ አስተውል፣ መልእክቴ ነው እንደ አንድ ዜጋ፣ እንደ አንድ ኦርቶዶክሳዊ፣ እንደ አንድ ስለ ሃይማኖቱ ግድ ስል እንደሚለው ሰው ይህንንና መሰል ነገሮችን እንዲህ ካልኳችሁ፣ ምሽት ደግሞ ጠንከራ አድርገን ሌሎች ነገሮችንም ጨማምረን እንገናኛለን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ሰላም። እግዚአብሔር ከሁላችን ጋር ይሁን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ። ሰላምሽ ከፍ ይበልልኝ እናቴ።